የዓለማችን ትልቁ የመኪና አምራች ኢትዮጵያ ገብቷል። በእርግጥም የዚህ ካምፓኒ መኪኖች ቀድመው ወደ ኢትዮጵያ ገብተው ነበር። የትኞቹ መኪኖች የዚህ ካምፓኒ መኪኖች ናቸው? ድርጅቱ ኢትዮጵያ ውስጥ መግባቱና ቅርንጫፍ መክፈቱ ያለው ጥቅምስ ምንድን ነው የሚለውን ዛሬ አሳያችኋለሁ። ጂኤሲ ጓንግዙ አውቶሞቢል ግሩፕ ኩባንያ ሰላም የተከበራችሁ የቻናሌ ቤተሰቦች እንደምንሰነብታችሁ። እኔ ጆርናሊስት ጎሳ ነኝ። እንደተለመደው ፈጣንና እውነተኛ የሆነ መረጃ ላስተላልፍላችሁ ስለ መኪኖች እዚህ ተገኝቻለሁ። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። በርግጥም ይህንን መኪና ለገዙትና ወደፊትም ለመግዛት ላሰቡ ሰዎች ጥሩ ዜና ነው። ዋናው የመኪና አምራች ኢትዮጵያ ገብቷል። ኢትዮጵያ ውስጥ ከመግባቱም በላይ ደግሞ ኢትዮጵያ ውስጥ ፋብሪካ ሊተክል እንደሚችል እየተናገረ እና ከኢትዮጵያ መንግስት ጋር ዲል እያደረገ እንደሆነ እየተነገረ ነው። GAC የታወቀ ብራንድ ነው። በተለያዩ በኤሽያ፣ በአፍሪካ በኛ በአፍሪካ በጣም የታወቀ ብራንድ ነው። ራሽያ የታወቀ ብራንድ ነው። ሳውዝ አሜሪካ ጭምር የታወቀ ብራንድ ነው። ስለዚህ ስለዚህ መኪና ምንነትና አንዳንድ ነገሮችን ዛሬ ነግራችኋለሁ። እንደነገርኳችሁ ፕሮግራሙን ስትከታተሉ ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ብቻ ነው። ብዙ ጊዜ የሚያጋጠመኝ መጥፎ ተውት ያላቸው ሰዎች ናቸው ኮመንት የሚጽፉት ብዙ ጊዜ ስድብም ቢሆን ምንም ቢሆን፣ እስቲ መልካም ሀሳብ ያላችሁ ሰዎች ለዚህ ፕሮግራም መመንደግ ምኞት ያላችሁ ሰዎች ጥሩ ሐሳባችሁን መስማት ፈልጋለሁ። እውነት ነው። GAC ኢትዮጵያ መግባቱን ያለፈው ቅዳሜ አስተዋውቋል። ከዛም ጋር ተያይዞ ሁለቱን መኪኖች በይፋ ኢትዮጵያ ውስጥ እንዳስተዋወቀ እየተነገረ ነው። በርግጥም አንደኛው መኪና ቀድሞ ኢትዮጵያ ውስጥ ገብቶ ነበረ። ስለ መኪኖቹ ምንነት ከመናገሬ በፊት ግን አስቀድሜ ስለ ራሱ ስለ GAC የተወሰነ ነገር ልንገራችሁ። ጂኤሲ በ1955 ዓመተ ምህረት እንደ ኤውሮፓውያን አቆጣጠር የተመሠረተ ድርጅት ሲሆን ባስ በማምረት ነበር የመጀመሪያ ሥራውን የጀመረው። ባስም ሲያመርት ብቻውን ሳይሆን ከሌሎች ታዋቂ ብራንዶች ጋር ከነ ቶዮታ ከነ ሆንዳ እና መሰል ድርጅቶች ጋር ኮላብሬት በማድረግ አንድ ላይ ባስ በማምረት ነበር የጀመረው። የዚህ ድርጅት በይበልጥም ራሱን እያሳደገ የመጣበት ከ2010 ማለትም 2010 እንደ ዩሮፓውያን አቆጣጠር ጀምሮ ከፍተኛ እድገት እያሳየ የመጣና የራሱን ኦን የሆነ መኪና ማምረት የጀመረው በ2010 እንደ ዩሮፓውያን አቆጣጠር ነው። ከዛ ጀምሮ እንግዲህ የነዳጅ መኪኖችን እያመረተ ከነዳጅ መኪኖች ደግሞ ወደ ሃይብሪድ ከሃይብሪድ ደግሞ አሁን በይበልጥም ፉል ኤሌክትሪክ የሆኑ መኪኖችን በማምረት የታወቀ ፋብሪካ ነው። በይበልጥም እንደምታውቁት የቻይና ማርኬት ላይ በጣም ብዙ ማኑፋክቸረሮች አሉ። ፍክክሩ በጣም ከባድ ነው። በዛው ውስጥ አሸንፈው የሚገኙ ትላልቅ ድርጅቶች በጣም ጥቂቶች ናቸው። በጣም ብዙ እልፍ የሚያክሉ እንግዲህ በቻይና ብዙ ውድድሩ ከባድ ነው። በዛው ውስጥ በእሳት ውስጥ አልፎ እዚህ የሚገኝ ትልቅ ድርጅት ነው። እኔ ጥናት ባደረኩበት መሰረት እንግዲህ ድርጅቱ ጥሩ ልምድ ያለው የረጅም ዓመት ልምድ ያለው ሆኖ አግኝቼዋለሁ። እንዲሁም ደግሞ ታዋቂ ከሚባሉ የሚዲያ አካላት ጋር በመተባበር ፍቃድ አግኝቶ ኢትዮጵያ ውስጥም ኢንቨስትመንት ለመስራት እንቅስቃሴ እያደረገ ነው። በይበልጥ ደስ የሚለው ነገር ደግሞ ኢትዮጵያ ውስጥ ካምፓኒው ቅርንጫፍ መክፈቱ ነው። ከዚህ በፊት ስንናገር እንደነበረው ውክልና የሌለው ከሆነ እኔን ወይም መኪናው ሲበላሽባችሁም ጋራንቲ የምጠይቁበት ከሌለ መኪናውን መግዛት ብዙ ጊዜ አዳጋሽ ነው ብዬ ብዙ ጊዜ እናገር ነበር። ስለ መኪኖች ስናገር ኤሌክትሪክ መኪኖች በተለይ ለምሳሌነት እነ ዶንግፊንግን ብታዩ፣ ሪኖልት አለ ሪቫይስ ስላደረገው እሱ ጋራንቲ ይሰጣል፣ እሱ ስፔር ያቀርባል ማለት ነው። ሌላ ደግሞ ቢዋይዲ ነው። ቢዋይዲ ደግሞ በሞይንኩ እንዲሁም ትላልቅ በሚያስመጡ አካላት ስፔር ልታገኙ ትችላላችሁ። ስለዚህ የጂኤሲ መኪኖችን የገዛችሁ ሰዎች ደግሞ አሁን በይፋ ካምፓኒው ኢትዮጵያ ውስጥ ላንች ስላደረገ በዚህ መሠረት ችግራችሁ ተቀርፎላችኋል ማለት ነው። ካምፓኒው ያለፈው ቅዳሜ ኢቨንት አዘጋጅቶ ነበረ። በዛ ኢቨንቱ ላይም ደግሞ አዮን ዋይ እና ኢኤስ ናይን የሚባሉት መኪኖችን እንግዲህ ለእይታ አቅርቧል። ስለ እነዚህ መኪኖች የተወሰነ ሪቪው ሰጣችኋለሁ። ለምሳሌ አዮን ዋይ የሚባለው መኪና በሌላ ስም እናውቀዋለን። ሀይ ከን ዜድ ዜሮ ሶስት በሚል ስም እናውቀዋለን። ስለዚህ ቀድሞ ገብቷል፣ ካምፓኒው ሳይገባ በፊት መኪናው ቀድሞ ገብቷል። በይበልጥም የመኪናውን ዋጋ ስነግራችሁ ደግሞ ብዙ ሰው ምናልባት ከነ ቢዋይዲ ኢቱ ጋር የሚነጻጸር መኪና ነው ይሄ መኪና ከዋጋም አንፃር የተወሰነ ብቻ ልዩነት ቢኖር እንጂ ከቢዋይዲ ኤቱ ጋር ፍጹም በሚባል ሁኔታ ተመሳሳይነት ያለው ግን በስፔሲፊኬሽን ከቢዋይዲ ኢቱ የተሻለ የሚባል በሬንጅ ብትሉ በኪሎዋት ብትሉ ሆርስ ፓወር የተሻለ መኪና ሆኖ ሳለ ግን ዋጋው ትንሽ ከቢዋይዲ ኤቱ ጋር ተቀራራቢ ነው። ወደ መጨረሻ አካባቢ እነግራችኋለሁ ማለት ነው። የተከበራችሁ የቻናሌ ቤተሰቦች እንግዲህ ጂኤሲ አዮን የሚባለው መኪና በሀገራችን ሃይከን Z03 በሚል እናውቀዋለን፣ ኤላሪስ ሊዮም ይሉታል። ወደ ጀርመን ፕሮዳክሽን የጀመረው በ2021 ሲሆን እስከ 2025 እንግዲህ ፕሮዳክሽን ላይኑ እንደቀጠለ ነው ማለት ነው። አልተቋረጠም። በጣም ደስ የሚለው ነገር እሱ ነው። አሴምብል የሚደረገው በዛው በቻይና አሴምብል ይደረጋል። እንዲሁም ክላሱን ስነግራችሁ ኮምፓክት ክሮስ ኦቨር ኤስዩቪ የሚባል ቦዲ ታይፕ ያለው መኪና ነው። ቦዲ ስታይሉ አምስት በሮች ያሉ ሲሆን ክሮስ ኦቨር ኤስዩቪ በሚል ሌብል መደረግ ይችላል። ላዮቱን ስንመለከት ፍሮንት ሞተር ፍሮንት ዊል ድራይቭ የሚባል ሲሆን ፕላትፎርሙ ደግሞ አርክቴክቸር ኤሌክትሪክ ፕላትፎርም 3.0 የሚል እንግዲህ ሲስተሞች አሉት እየራሳቸው አላቸው ኢ ፕላትፎርም ነው። ለምሳሌ BYD ላይ ኢ ፕላትፎርም 3.0 ኢቮ ላይ ደርሷል። BYD ይህኛው ደግሞ አሁን እንደነገርኳችሁ ነው፣ ሲስተሞች ወይም ፕላትፎርሞች አሉት። ዴይሊ በየቀኑ በየሳምንቱ በየወሩ አፕግሬድ መደረግ የሚችሉ ማለት ነው፣ በቴክኖሎጂ ደረጃ። ሌላኛው ኤሌክትሪክ ሞተሩ ፐርማነንት ማግኔት ሲንክሮነስ ሞተር የተገጠመለት ሲሆን ፓወር አውትፑትስ ያለው እንግዲህ እንደየትሪም ሌቭሉ ልዩነት አለው። ከሰባ እስከ 150 ኪሎ ዋት ልዩነት አለው ማለትም ከ94 እስከ 201 ኤችፒ ያመነጫል ማለት ነው። ይህም በጣም አሪፍ የሚባል ነው። ዝቅተኛ የሚባለውን እንኳን ብናየው 94 ኤችፒ ቀላል የሚባል አይደለም። በሌላ መልኩ ባትሪ ካፓሲቲውን ብናይ ሁለት አይነት አማራጮች አሉት። እያንዳንዱ ባትሪ ካፓሲቲ የመኪናውን አቅም ስለሚወስን ማለት ነው። ይህ መኪና ለየት የሚያደርገው ነገር በኤልኤፍፒ የባትሪም አማራጭ አለው፣ በኤንኤምሲም የባትሪ አማራጭ አለው። ይህ ነገር ጥሩነቱ ምንድን ነው? ለምሳሌ ኤንኤምሲ ባትሪ አማራጭ ፐርፎርማንስ በጣም አለው። ፐርፎርማንስ የሚፈልጉ ሰዎች የኤንኤምሲ ባትሪ አማራጩ መግዛት ይችላሉ። ኖ ደግሞ ዱራቢሊቲ ወደፊት እንዲቆይልኝ ነው የምፈልገው፣ ብዙ ዓመት እንዲኖርልኝ ነው የምፈልገው የምትሉም ከሆነ ደግሞ ኤልኤፍፒ ማለትም ሊቲየም አዮን ፎስፌት ባትሪ አማራጩ መግዛት ትችላላችሁ ማለት ነው። ስለዚህ ኤልኤፍፒ የተባለው የባትሪ አማራጭ ከ37.9 እስከ 68.2 ኪሎዋት ሀወር አማራጭ አለው። ኤንኤምሲ የሚባለው ደግሞ ከ59 እስከ 76.8 ኪሎዋት ሀወር ኤንኤምሲ ባሲ አማራጭ አለው። ኤሌክትሪክ ሬንጁን ስንመለከት በአጠቃላይ ከ460 እስከ 600 ኪሎ ሜትር ኤሌክትሪክ ሬንጅ አለው። ይህም በጣም ተለቅ ያለ ኤሌክትሪክ ሬንጅ አለው። ይህው መኪና ሆኖ አዮን ዋይ ፕላስ የሚባለው ከሆነ ከ410 እስከ 610 ኪሎ ሜትር ሬንጅ እንዳለው እየተነገረ ነው የሚገኘው። ዊል ቤዙን ስንመለከት 2750 ሚሜ ነው፣ ማለትም ከጎማ ጎማ ያለው ርዝመት ርዝመቱን ብንመለከተው ትንሽ ረዘም ያለ መኪና ነው፣ 4410 ሚሜ የትም የሌለ ርዝመት ነው ያለው። በጣም አሪፍ ነው ማለት ነው። በሌላ አማራጭም ደግሞ በፕላሱ 4535 ሚሜ አለው። ይኸው መኪና ራሱ የተሻሻለው ማለት ነው። ስለዚህ ስፋቱ 1870 ሚሜ ነው፣ ቁመቱ ደግሞ 1645 ሚሜ ነው። በፕላሱ ደግሞ 1650 ሚሜ አማራጭም አለው። የተከበራቸውሁ የቻናል ቤተሰቦች የዚህ መኪና ስፔሲፊኬሽን እንግዲህ ይህንን ይመስላል። በጣም አሪፍ ከሚባሉት መኪኖች አንዱ ነው። ኢትዮጵያ ውስጥ ላንች ከተደረጉት መኪኖች ደግሞ አንደኛው። ሌላ ፕለጊን ሃይብሪድ አለ፣ በኤስዩቪ ደረጃ ማለት ነው። ሌላኛው ኢትዮጵያ ውስጥ ላንች ያደረገው ጂኤሲ ትራምፕ ጂኤስ ናይን የተባለው የመኪና አማራጭ ነው። ስለሱ የተወሰኑ ነገሮችን ሳላበዛባችሁ ልንገራችሁ። ፕለጊን ሃይብሪድ ማለት ምንድን ነው? ተሰኪ የሆነ ሃይብሪድ ነው። በቀጥታ ግድግዳ ሰክታችሁ ቻርጅ ታደርጉታላችሁ። በቀጥታ እንደዛው ደግሞ ነዳጅ ሞልታችሁ ትንቀሳቀሳላችሁ በባትሪው ማለት ነው። ስለዚህ ይሄ መኪና በኢንጂን ደረጃ 2.0 ሊትር ቱርቦ ቻርጅድ ሃይብሪድ ኢንጂን የተገጠመለት ሲሆን ሆርስ ፓወሩ 190 ሆርስ ፓወር አካባቢ ነው። በጣም አሪፍ ነው። ይሄን መኪና ካምፓኒው ሳይገባ በፊት ሳስተዋውቁ በፊት ቅዳሜ ዕለት ማለት ነው አልገባም ነበር ኢትዮጵያ ውስጥ እኔ ያላየሁትም ነበር። ሪቪውም አልሰራውም። ስለዚህ አሁን ቅዳሜ ዕለት ነው የተዋወቀው ማለት ይቻላል። ይህ መኪና ትራንስሚሽኑ አውቶማቲክ ትራንስሚሽን ነው። ጂኤምሲ 400 የሚባል ትራንስሚሽን ተገጥሞለታል። ባትሪ የተለያዩ አማራጮች አሉት፣ ግን በዚህኛው በአንደኛው ትሪም ሌብል ላይ 2557 ኪሎዋት አወር ባትሪ ተገጥሞለታል። ሃይብሪድ እንደመሆኑ ነው እንግዲህ ባትሪ ትንሽ አነስ ያለው ማክሲመም ፓወሩ 274 ኪሎዋት ነው። ማክሲመም ቶርኩ ደግሞ 630 ኒውተን ሜትር ነው። ፒውር ኤሌክትሪክ ሬንጁ በአጠቃላይ በኤሌክትሪክ ብቻ ማለትም በባትሪው ብቻ የሚንቀሳቀሰው 143 ኪሎ ሜትር ነው። ይሄ ቀላል እንዳይመስላችሁ ምንም ያክል ኢንጂን ተሸክሞ ራሱ 143 ኪሎ ሜትር መጓዝ ማለት በባትሪው ብቻ፣ ይሄ በጣም መሰጠት የሚፈልግ ነው። በአንድ ላይ የተቀናጅቶ ነዳጅና ኤሌክትሪኩ አንድ ላይ በመሆን ደግሞ 1215 ኪሎ ሜትር መጓዝ ይችላል እንደ ሲኤልቲሲ ሜጀርመንት መሰረት ማለት ነው። ሲኤልቲሲ የሚባለው እዛ በቻይና ስታንዳርዶች ይቀመጣሉ። መኪናው በሃይዌይ ላይ እንዴት ይሄዳል፣ በኮርኮንች ላይ እንዴት ይሄዳል ተብሎ ተጠንቶ በአጠቃላይ አቨሬጅ ወቶለት 1215 ኪሎ ሜትር ይጓዛል ነው የሚባለው፣ ይህ መኪና ማለት ነው። ሪቪው ሰጥቷችሁ በይበልጥም ይህ መኪና አሁን ዋጋው ስንት ነው የሚለውን ነገር በነግራችሁ ደስ ይለኛል። በይበልጥም የፕለጊን ሃይብሪዱ ሳይሆን አዮን የሚባለው ሃይከን ዜድ ዜሮ ስር የሚባለው ዋጋው አሁን ላይ የሚሸጥበት እንደምታውቁት አብዛኞቻችሁ ቢዋይዲ ኢቱ በሁለት አይነት አማራጭ አለ። ቤዝ ሞዴል የሚባለውና ሌግዣሪ ኤዲሽን የሚባለው ሌግዣሪ ኤዲሽን የሚባለው 3 ነጥብ 3 ነው የሚጠራ ያለው ማለት ነው። ቤዝ ሞዴል የሚባለው እስከ 2 ሚሊዮን 950 ሺህ ይጠሩታል። ነገር ግን ሌጀሪ ኤዲሽኑ 33 ነው የሚሸጠው የዚህ መኪና ዋጋ ደግሞ በጣም ከዚህ ከኢቱ ጋር ተቀራራቢ የሚባል ዋጋው 3 ሚሊዮን 400 ሺህ ብር ነው